ራሳችሁ እያያችሁ አትሸወዱ። ቪዲዮዎቻቸውን ማየት ትችላላችሁ። በእርግጥ ቪዲዮ የእነሱን ቪዲዮ አምጥተው ስለሚጭኑ ለዛም ይመስለኛል እንግዲህ ይህች እህታችን የተሸወደችው እነሱ የሆነ ወንጀል ለማጣራት ሲጀምሩ በመጀመሪያ ምንም ዜሮ አምስት ሳንቲም እንደማይቀበሉ እንግዲህ እያያችሁ ነው። እንግዲህ በነሱ ስም ደግሞ እየነገዱ እንግዲህ ለዚች ሴት የተቀብሏት ከመቶ አምሳ ሺ ብር ነው የሚለው እንጃ ለማውራት ራሱ ትንሽ የሚከብድ ነገር ነው ምክንያቱም እነሱ ባልዋሉበት ስማቸው ራሱ እንደዚህ መጠራቱ የእውነት በጣም ነው እንትን የሚለው እነሱ የስንት ሰው እንባ እያበሱ ነው ያሉት ብር አይደለም እነሱ እያሳደዱ ያሉት ሌባዎቹን ነው እያሳደዱ ያሉት በመጀመሪያ የሰው ጥቅም የሰው ምንድን ነው የሰው ስራ እንትን ለማለት በሰው ስም እየከፈቱ የዩቱብ ቻናል የሚነግዱ ሌባዎች እግዚአብሔር በመጨረሻችሁ ምን እንደሚሆን አላቅም። እንግዲህ ሉል ይሄን ነገር ማጣራት ያለበት ይመስለኛል። ይሄንን መቶ አምሳ ሺ ብር ለማየት ያበቃችኋል። እንግዲህ ምን ማለት ቪዲዮውን ሲያይ ስሙን እና ፕሮፋይሉን ሊቀይረው ይችላል። ይሄ ሌባው የተባለው ሰውዬ ማለት ነው። ምክንያቱም ይሄን ቪዲዮ ካየ በኋላ በሱ ስም እና የሱን እንትን ላያስቀምጠው ይችላል ግን እግዚአብሔር ይፍረድብህ። በመጀመሪያ አረብ ሀገር ተቃጥላ ይቺ እህታችን፣ የአረብ ቤት እንግዲህ የምትሰሩ ሰዎች አብዛኞቻችሁ ታውቁታላችሁ፣ ምን ያክል ውጣ ውረድ እንዳለው ይሄ ሁሉ እየተሰቃየች በዛ ላይ መምተኛ ልጅ እንዳለባት እየነገረችው ራሱ ለምንም፣ ምን አይነት አንጀት ቢኖረው ነው አሁን ይሄ ሰው? እንዴት አይነት የገገማ ገገማ አስተሳሰብ ቢኖረው ነው እንጂ እኔ ልቦና ይስጣችሁ የእውነት ይሄ ለእሷ መቶ ሃምሳ ሺ ብር ምንም አይደለም። የእውነቴን ነው የምልህ፣ ግን የእሱ እንትኑ ግን እኔ እንጃ። እንደውም እግዚአብሔር ይመስገን እሷ ይሄን በትንሹ ይሄን መስጠቷ እግዚአብሔር ስለሚወዳት ልጇ የታመመው አምላክ እግዚአብሔር እንትን ብሏት ረድቷታል እንጂ ከዚህ በላይ ራሱ ጠብ ጠብ እያደረገች ላኪ ቢላት ራሱ እሷ ኦሬዲ ጉዳይን እንዲፈጸምልኝ ስለምትል የበዛ የወንድሟ የወሰደውን ንብረት ለማስመለስ ብለው አስር አምስት ቢሏት እሷ አሁንም መላኳን አታቆምም ነበር። ግን ደግሞ እግዚአብሔር እንትን ሲላደሙ ስልኩን ብሎክ ስላረገን አሁን ቀጥታ የናስር አይን ላይ የመጣው ማለት ነው ባለው። አረ በስመ አብ፣ ስንት ስንት ሌባ አለ። እውነት ሰርቶ መብላት የሚችል እንትን አጅግር ይዞ ሰው ሙሉ ጤና ሆኖ የሰውን እንትን የሚያሳድር ሰው ግን አያናድዳችሁም! እግዚአብሔር ይመስገን ሙሉ ጤና ስለሰጠኝ፣ እግዚአብሔር ይመስገን ብሎ አምላኩን ማመስገን ሲገባው፣ እሱ ጭራሽ የሰው የሰው ላብ ይፈልጋል። መጨረሻ ምን ይዞበት እንደሚመጣ ታያላችሁ? አንደኛ ነገር እኔ ልጅቷ አሳዝናኛለች ብር ስልካ ስለተበላች። ሁለተኛ ነገር ደግሞ እነ ልዑል ባልዋለበት ልዑል ስሙን እንደዚህ የሰውን ስም ማጥፋት ልዑል አይደለም በመቶ አምሳ ሺህ ብር ይቅርና እንግዲህ ከአስር ሚሊዮን በላይ እንግዲህ እየቀረበላቸው ራሱ ለምንም እንትን የማይሉ ሰዎች ናቸው። አይደለም ይቺ ትንሿ ብር ማለት ነው። እንዴት ነው የሰውን ስም ባልዋለበት ሰውን እንትን መኮነን? ይሄ የእውነት በጣም ነው። እኔ ያልናደድ ገና እርሱን እራሱ ሳይ በጣም ነው የተናደድኩት፣ እንትኑ ሳልሰማው በፊት እራሱ የእውነት በጣም ነው የሚያናድደው። ምክንያቱም የእነሱን ስራ በደንብ እንከታተላለን፣ በደንብ እናያለን። እነሱ ለህዝብ የቆሙ ናቸው። የስንትን ባያበሱ ያሉት። እንግዲህ እናንተ የምትመለከቱት ተመልካቾች ስለ ልዑል ና ስለዘላለም ማውራት ትችላላችሁ፣ እናንተ በደንብ ስለምታያቸው። ይሄ በስማቸው እየከፈቱ የሚነግዱት ሌባዎች ደግሞ መያዛቸው አይቀርም ሲጀመር በሰው ሀቅ የሰውን እንትን የሚበላ ሰው መጨረሻው ሲውል ነው የሚገባው። ብሩም ሳይበላው ያለውንም እንትን ሳይል ማለት ነው። የሰውን ነገር ይዞት ይዞ ነው የሚጠፋ ሰው በላቡ ካላመጣው ሲጀመር። የሰው ሀቅ መጨረሻው ምን እንደሚሆን ታያላችሁ። አረ እግዚአብሔር ልቦና ይስጣችሁ። በፈጣሪ እንደው ስንቱ ስንቱን እኛማ እኛማ ዝም ብለን ስናይ እንደው ዝም ብላችሁ ስታዩ በቃ የሰው ልጅ እንዴት ነው በቃ ሰው እንዳይሰራ ሰውን ከእንቅፋት ለመሆን የማያደርጉት የማይፈነቅሉት ድንጋይ የለም። በቃ አርፈው ስራቸውን አይሰሩም። በጣም አስቸጋሪ ነው። የእውነት በጣም በጣም ምስኪን እንዴት እንደደነገጠ እሱ በእርግጥ እንትን እንደማይለው ህሌ ነውና እሱ ራሱ እንዲሁም ተመልካቾች ያውቃሉ ግን ደግሞ ሰው ባልዋለበት ሂዶ ቤትሽ ውስጥ መስሪያ ቤትሽ መጥቶ እንደዚህ አድርግሃል መቶ አምሳ ሺ ብር ከሚስቴ ተቀብለሃል ብሎ ሲያፋጥጠው ምን ያክል እንደሚሰማ እውነት መገመት አይከብድም። ሰው ባልዋለበት ሲታማ እውነት እኔ እንጃ፣ ብቻ ይሄ ሰው አሁን ይሄ ልጅ የልጅቷን 150 ሺህ ብር ተቀብሎ በልውል ስም እንትን ያለው ሰው እኔ ሲጀመር ታይታላችሁ። በምንም በምንም እንትን ብሎ ስልክ ቁጥሯን ከላከችለት የልጁን ቁጥር ልውል ከቤቱ ያለበት ቤት ድረስ በቁጥሩ በዚህ ሰውዬ አሁን ብሎክ ቢያደርጋት ራሱ ስልክ ቁጥሩ ካላት እሷ ስልክ ቁጥሩን ወደ ልውል ከላከችለት፣ ደግሞ በስልክ ቁጥሩ የእሱ ቤት ድረስ መሄድ ይቻላል። ስለዚህ ብሩ ይመለስላታል ብዬ ተስፋ አደርጋለሁ፣ ልውል ከያዘው ካገኘው ማለት ነው። ግን እንደው ተጠንቀቁ። ይሄንን ቪዲዮ እያያችሁ እንግዲህ መቼም የማትጠነቀቁ ካላችሁ፣ በልውል በዘላለም በጣም በእነሱ ስም በጣም ብዙ ቻናሎች የተከፈቱ አሉ። የነሱን ቪዲዮ እየወሰዱ የሚጭኑ ሙሉውን። እኛ እንኳን እኛ አሁን እዚህ ጋር የምንመጣው ትንሽ ፓርክ ነው፣ ምንጭ ነው። እንደምታዩት እስከ መጨረሻ የእነሱን ስራ ሙሉ አምጥተን እኛ ቻናላችን ላይ አንጭንም። እኛ መግቢያ ላይ ብቻ እንደ ርዕስ አድርገን የምናወራበት መግቢያ ላይ ነው የምናደርገው። በቃ እሷንም ስለምንወዳቸው ነው እንጂ በሰው ስራ መግባት ፈልገን አይደለም። እነሱን ለማበረታታት እነሱን ሰው ብዙ ሰው ማለት ብዙ እንዲያውቃቸው ለህዝብ ለማድረግ የእነሱን ቆርጥ አድርገን ነው እንጂ ሙሉ የእነሱን ቪዲዮ አምጥቼ ብጭን እነሱ የሰሩበትን እኔ ልክ አሁን እነሱ ጋር አስር ሺህ ወይም ሀያ ሺ ላይክ ቢያገኝ እኔ የነሱ ሙሉ ቪዲዮ አምጥቼ አስር ሺህ ሀያ ሺህ ላይክ እንዳገኝ አልፈልግም። ምክንያቱም እኔ አልሰራሁበትማ ሰው በሰራብን ነው የሚያገኘው። ይቺ እንትኗን እኳን አንድ ሁለት ደቂቃ ማትሆን ቪዲዮ እንኳን ቆርጬ አምጥቼ ሳደርግ ይሆን አንዳንዶቻችሁ በሰው ስራ የምትሰሩ ምናምን፣ ግን ይሄ እንትን አይደለም ውዶቼ። እኔ ሁላችሁም እንድትሰሙ የምፈልገው ልክ ሼር አድርጋችሁ የሰውን ቪዲዮ እንደምታስተዋውቁ እንደዛ ለማድረግ እንጂ እኛ የኔ እኔ በተለይ እኔ የሰው የነሱን ሙሉ ቪዲዮ አምጥቼ አልጭንም። እንደምታዩት በቃ ሙሉ ቪዲዮን እናንተ መግቢያ ላይ ብቻ የምታዩትን ነው የእሱን ቪዲዮ የምታዩት እንጂ ወደኋላ ኋላ ሂዳችሁ ብታዩ የእሱ ቪዲዮ የለም። ስለዚህ አንዳንዶች ሌባዎች ደግሞ ምንድን ነው የሚያደርጉ የነሱን ሙሉ ቪዲዮ ወስደው ስማቸውን በነሱ ፕሮፋይላቸው በነሱ አድርገው ነው የሚሰሩት። አብዛኞቻችሁ ደግሞ ልውል ይመስላችሁ እና እየሄዳችሁ ምንድን ነው ሰብስክራይብ ታደረጋላችሁ፣ ላይክ ታደረጋላችሁ። እነሱ በደከሙበት እነዛኞቹ እየተጠቀሙበት ነው ያሉት። ገባችሁ? አሁን የሆነ መለያ ነገር ማወቅ አለባችሁ እንጂ ያለዛ በጣም አስቸጋሪ ነው። ስሙ አንድ ከሆነ፣ ፕሮፋይሉ አንድ ከሆነ በምንም ልትለያቸው አትችሉም። እነሱ ስንት ሰዓት ሙሉ እየለፉ እየቀረጹ ያመጡትን ሰውየው ደግሞ እዚ ሌባው ደግሞ ቁጭ ብሎ ደግሞ የእነሱን ቪዲዮ የተለቀቀበትን ሰዓት ጠብቆ ዳውል አድርጎ አውርዶ የእነሱን ስራ ሙሉን የሚጭን ከሆነ ይሄ እኔ እንጃ የእውነት ሕሊና ያለው ሰው አይመስለኝም። ሲጀምር ቪዲዮውን እሺ ይጫን ብላችሁ ስትበሉ ግን ደግሞ በእነሱ ስም ደግሞ ብር መቀበላችሁ ደግሞ ይሄ ትንሽ ትልቅ ወንጀል ነው። ይሄ የእውነት እነሱን እነ ዱውልን የሚያስጠይቃቸው ነገር የሚሰሩ ከሆነ ዱል እንደውም ራሱ በራሱ ስም የተከፈቱ ቻናሎችን እየወሰደ ራሱ እንትን ማለት ይችላል ማለት ነው። ግን ስንቱን አስሰሽ ስንቱን እንትን ብለሽ እኔ እንጃ። ብቻ ልቦና ይስጣቸው። የእውነት ሰው ባለበት የሰውን እንትን ስም መጥራት እንዴት እንዴት አይነት ድንጋይ ራስዋል። በስመ መንፈስ ቅዱስ። ህሊና የሌላቸው በሰው ሀቅ የሚበሉ እንደዚህ ቁጭ ብሎ በሰው እንትን የሚበላ ሰው በቃ ይሄ ነው መጨረሻው። ይሄ ነው በቃ ይዞበት የሚመጣው ጣጣ ትልቅ እንትን ነው እና ለእንደዚህ አይነት ሰዎች እኔ እንጃ ሲጀመር አሁን ልውል ትልቅ እንትን ወስዶ እንደነዚህ አይነት በሱ ስም የሚሰሩትን ሰዎች እንትን ማለት አለበት እንጂ ያለዛ፣ በሱ ስም አሁን ይሄ ሰውዬ መጥቶ ስለተናገረ ነው እንጂ፣ ስንቶች ይኖራሉ እንደዚህ የሚሰራ ከሆነማ ስንቶች ስንቶች ይኖራሉ ብራቸውን እየተበሉ ያሉት። ልቦና ይስጣችሁ። እኔ ሌላ ምንም አልላችሁ። እግዚአብሔር ልብ ለሌላችሁ ልብ ይስጣችሁ። በሰው በተለይ በሰው እንትን የምትነግዱ ሰዎች መጨረሻችሁን እግዚአብሔርን እንጃ። ብቻ ከባድ ነው፣ በጣም አስቸጋሪ ነው። ሰው ባልዋለበት እንደዚህ ያድርግሃል ብሎ ሲያፋጥጥ ትንሽ ይከብዳል። ምስኪን እንዴት እንዳሳዘነኝ ልውል፣ የእውነት ምንም በማያውቀው መጥቶ ከሚስቴ መቶ ሺህ ብር ተቀብለሃል ሲለም እንዴት አይደንግጥ? እንዲህ ህሊና ያለው ሰው አረ፣ በስመ አብ! ስንቱ ስንቱ በዛ ስትሉ በዛ በዛ ስትሉ በዛ ሰው ስራ ሲሰራ ስራ አላሰሩ የሚሉ ሌባዎች፣ እኔ እንጃ መጨረሻችሁ ምን እንደሚሆን ስትያዙ ምን እንደምትሉ አላቅላችሁም። ለማንኛውም የምወዳችሁ የማከብራችሁ ውድና ተመልካቾቼ የዛሬው ቪዲዮ ይመስል ነበር። በጣም ተናድጃለሁ። ልዑል ገና አንትኑሳይ ነው የተናደድኩት የሆነት ምክንያቱም የእነሱን ስራ ስለማቅ እንደዚህ አይነት ነገር ስለማያደርጉ እንደዚህ አድርግሃል ብሎ ሊከሰው ሲመጣ እኔ እንጃ። ብቻ ትንሽ ይከብዳል። እግዚአብሔር ልቦና ይስጣችሁ በሰው ሀቅ የምትነግዱ ሰዎች ለማንኛውም ሰላም እና ፍቅር ተመኛላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም ያደርግልን። እንደዚህ አይነት በሰው የምትነግዱ ሰዎች ደግሞ እግዚአብሔር ልቦና ይስጣችሁ፣ ልቦና ይስጣችሁ። ሌላ ምንም አልላችሁም። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ወዳችኋለሁ። ስትገቡ ሁላችሁም ላይክ እያደረጋችሁ ጀምሮ። ሰላም ሰላም ሰላም ባይባይ።